መኪና አደጋ ተርፌ ተርፌ ይኸው ተርፌ አለው። እዚህ መጥቼ አይኔ በጣም አብጦ ነበረ የሂኖክ አምላክ ማረኝ ብዬ እንደዚህ ና ክቼ አይኔ ተገለጠ። ጌታ አስራ አምስት ቀን መጥቼ ነበረ። አስራ አምስት ቀን መኪና ገጭቶት መኪና ገጨን አይኔ ነው ያስቸገረኝ። ከዛ አይው ነበር። አዎ አይ ምንም አይ ብቻ ማየው የኑ አምላክ ማረ የኑ አምላክ ማረ ጌታ ብዙ ችግር አይ ሰውዬው መቶ ሺህ ብር ነው ያወጣት ብሎ አላሳከምሽ። እኔ አይኔ ቃየ ችግር የለብኝም፣ ሰርቼ እኖራለሁ፣ ችግር የለብኝም። እኔ ነበርኩ የሰማሁት ነው ምስክርነቷን። ተነሽ እናቴ፣ ብድግ በይ ቅዱስ። መኪና የገጫት ከስድስት ወር በፊት ነው። እሺ። እና መኪና ገጭቷት ዶክተሮቹ የአይኗን ጉዳይ ችላ ብለው ሌላውን ነገር ነበር እያከማቱ የነበረው እና አይኗ ሊትራሊ አያዩም ነበር። ለስድስት ወር አርቶ ነበር አስራ አምስት ቀን መታ አፈሩ ነካች እና የነብይ ነው ከአምላክ ማረኝ ብለ ኢሚዲየት ነው እዛውኑ ሆነው የተከፈተው። እንደዚህ የሚሆናል ተብሎ አልተጠበቀም። ው ከዛ በኋላ እስካሁን እያየሽን ማየት ጀምራለ። ሐኪሞቹ ምንድ ነበር ያሉ ስለ አይንሽ? ይጠረጋል ይሄ ይሰራል፣ ይሻላል። አይ መጠረግ፣ አይጠረገም። ይሄ የሚሰራው እ አይጠረገም አይቷላል። እንዴ ኬት መጣ? ጌታ ነው አበራልኛል። ጌታ እንትን አለኝ አመሰግናለሁ። እንኳን እግዚአብሔር ረዳሽ፣ እንኳን ታምር አረገሽ። ይሄ ሁሉ ፊትሽ ላይ ያለው ጠባሳ በኢየሱስም ይጥፋል፣ አሜን። የንዕማንን ቆዳ የህፃን ልጅ አደረገ ጌታ፣ ያንቺን ቆዳ በኢየሱስም፣ የንዕማን እንደ ንዕማን የህፃን ልጅ ቆዳ ያረገ ይሁን አለ። ተባረኪ። ስሜ አስናቀ መኮንን እባላለሁ። እዚህ ቤት የመጣሁት በዛሬ 15 ቀን ነው ከባለቤቴ ጋር ነው የመጣ ነው። እንዲሁም በጂስቤት ቲቪ እያየን አንዳንድ ፈውሶች ምኖች ስናይ ነው የመጣ ነው። እኔም ደግሞ ችግር ነበረብኝ። ስኳር ችግር አለብኝ። እስከ ዛሬ ድረስ ከ280 ከምናምን ወርዶ የማቀው አሁን ዘይት ወስጄ ነበረ በዘይቱ ውሃ ጠጣው ጨምሬ ማለት ነው። በስድስት በአምስት ቀን ውስጥ ጠጥቼ ትናንትና ስለካ መቶ ስልሳ አራት ነው የሆነው እና እግዚአብሔርን መስገን ጌታ ይባርክ፣ እድሜን ያርዝመው፣ የቤተሰቦች በረከት በረከት በረከት ያርግ፣ እድሜ ይስጥ፣ ዘሬዎች ፍሬዎች ይባረኩ፣ እድሜ ይስጥ። ከዚህ የበለጠ ጸጋና እንትን ያልብስ። አመሰግናለሁ። በጌታ በኢየሱስ ክርስቶስም አጽንቻዋለሁ። አሜን። ከዚህ በኋላ ይሄ ስኳር አይጨምርም። አሜን። ይሁን አለ ሆነ። እንኳን ጌታ ረዳህ። አሜን። እሺ አባት ተባረኩ። እኔም ስሜ ሀናን ይባላል። ወደዚህ ቸርች የመጣሁት የዛሬ ዓመት አካባቢ ነው። አንድ ዓመት ያክል ይሆነኛል ወደዚህ ቸርች ከመጣሁ ና ስመጣ ወደዚህ ቸርች ማለት መኖር የሚባለውን ነገር ተስፋ አላደርግም ነበረ። የሆነ መኖር አይመስለኝም ነበረ ምንም ማለት በጣም ከባድ ከባድ ነገር ውስጥ ነበር የነበርኩት። እንደዚህ ብዬ የማስረዳው ነገር አይደለም። በቃ በጣም ከባድ ነገር ውስጥ ነበር የነበርኩት። ነገ የሚባል ነገር አይታየኝም ነበር። በቃ የሆነ ተስፋ ቆርጬ፣ በቃ ዛሬ ዛሬ ነበር የምኖረው እና በጣም ከባድ አኗኗር ነበር የምኖረው። ብቻዬንም ነው የምኖረው የነበረው በጣም ጠባብ ቤት ውስጥ፣ በቃ በጣም በጣም በብዙ ችግር ውስጥ ነበር የምኖረው። ይሄ ነው ብዬ ማብራራው አይደለም እና እዚህ ቤት ከምመጣ እንኳን ፀጉሬን የምሰራበት መቶ ብር እንኳን አልነበረኝም። ፀጉሬን ራሷ አልሰራም ነበር እና ትዝ ይለኛል። በቃ እዛ ጋር ነበርኩ ተካፍዬ ከሄድኩኝ በኋላ ህይወቴ ቀስ በቀስ መቀየር ጀመረ። በአንዴ ሁለት እጥፍ ከምኖርበት ሁለት ክፍል ቤት በአንዴ ገባሁ። እንዴት እንደገባሁ እኔም አላውቀውም። ቤቴ ባዶ ነበረ። ከትንሽ ጊዜያቶች ወር ምናምን አይሞላም፣ ወዲያው የቤት እቃ ምናም ብዙ ነገር በቃ እግዚአብሔር በተአምራት በብር ብቻ ሳይሆን በዶላር ነው እግዚአብሔር የሚባርከኝ። ከየት እንደሚመጣ እኔም አላውቅም። ማለት በቃ መሀል ላይ ብር ካጣሁ እራሱ ሁለት መቶ ብር ምናምን ብቻ ከቀረች ኪሴ ላይ ይመጣለሁ። እዚህ ቤት አስር ብር ለታክሲ አስቀርቼ ሁለት መቶ ብሩን ጥዬ ይወጣለሁ። ሶስት ቀን አራት ቀን አይሞላም ማለት በብዙ ሺህ ብሮች ነው የማገኘው። ዘመድ አይደለም ለሚሰጠኝ። እንዴት እንደምኖር እኔ አላውቀውም ማለት ሙሉን አልጨነቅም። አሁን ላይ ስኖር እንኳን ትናንት ለምጨነቅበት ለሽንኩርት ለምን አይደለም፣ ለሰው ነው ተርፎኝ የምሰጠው። እንደዚህ እውነት ህይወቴ እንዲህ ከማደላችሁ በላይ ነው በአንዴ በቃ የተቀያየረው። እንዴት መጣሽ? መጀመሪያ ወደዚህ ቸርች ቪዲዮ አይቼ ነው የመጣሁት። ዩቲዩብ ላይ ቪዲዮ አይቼ በህልሜ አየሁክና አንድ ቀን ከዛም በኋላ ነው የመጣሁት፣ ከጓደኛ ጋራ ይህን እንምጣ ተባብለን መጣ ማለት። ስመጣ የሆነ ይህን ያህል ትልቅ ነገር ጠብቄ አይደለም፣ የሆነ ህይወቴ ይቀየራል ብዬ የማስብበት ቦታ ላይ አልነበርኩም። ህይወቴን ብቻ ሳይሆን አይምሮይን ቀየረው እግዚአብሔር። በቃ የሆነ ቀን ልክ ቤት እንደቀየርኩ በህልሜ እሽኮኮ አድርገኸኛ የሆኝ በእሽኮኮ አድርገኸኛ ከዛ በቃ ህይወቴ አስተሳሰበ አይምሮ ተቀየረ። ይሄ ሀሳብ ኬስ ነው የሚመጣው ሁላ እስከምል ድረስ አይምሮይ በቃ ተከፈተ። በብስ ነገር። ከዛ ትናንትና ማታም በህልም ያየው የመመስከር ሀሳብ አልነበረኝም ትንሽ ስለምፈራ። ትናንትና እኔ ያደግኩ የተወለድኩበት ሰፈር መታክ የሆነ ቦታ ላይ ሄእጅ ያገኝ ካለው እና አወራ አለው እደ ምንም እንደማወራ አላቅነ ብቻ እጅህን ይዛ ተጸደ ይልኛለ መሬት ላይ ከዛ የሆነ ነገር እንዳጋንንት የሆነ ነገር ከውስጤ ይወጣል። ከዛ ትቆምና ጥዬሽ አለ ድምዤሽ ነው የምሄደው ትለኝና መንገዱ ያ መንገዱ ላ እኛ ሰፈር የለም። ይዘኸኝ ትወጣለህ። እጄን ይዘኸኝ አንተ ከፊት እያሮጥክ ይዘኸኝ ትወጣለህ። ከዛ ቤተሰቦቼ፣ እናቴ፣ እህቶቼ ምናምን ይመጡና ድንጋይ ይዘው ይወረውሩብናል። በጣም ነው የሚያሯሩጡ። እጄን አንተ ከፊት ይዘኸኝ እኔ እያሱ ስላለው ይዘኸኝ ሮጠ ወጣ። የመመስከር ሀሳብ አልነበረኝም። እንዴት ራሱ እንደመሰከር ያኔ፣ ለምንድን ነው ኑሮ የመረረሽ? ከዓለም እንደመጣው ነበር እና በዓለም ውስጥ የነበረኝ ህይወት ይሄ ነው ብዬ ማብራራው አይደለም። በቃ በጣም የጠለቀ ጨለማ አካሄድ ውስጥ ነበርኩኝና እግዚአብሔር ሰብሮን ያመጣኝ። ወደ ቤቱ ሲያመጣኝ በቃ እና እግዚአብሔር ሲሰብር ደግሞ የሚያውቀው ያውቀዋል። ስብርብርብርብር ነው የሚያደርግ። እና በቃ የማውቀው አለም ያንን ነው። ይህንን አለም አላውቀውም። የማላውቀው አይነት ነገር ውስጥ ነው የገባሁት። በቃ እንደዚሁ ልኑር። አንዳንዴ የምትጠ አንቺ ብቻ ነሽ ከቤተሰቦችሽ ጌታን ያገኘሽ? በእናቴ በኩል አሉ፣ በአባቴ በኩል ግን እንዴት ነው? የጠበቀ ክርስትናም የለም። አሁን እናትሽ፣ አባትሽ፣ ቤተሰቦችሽስ አባቴ ሞቷል። እናቴ ክፍለ ሀገር ነች፣ አሁን በጌታ ነች። አዎ እና ብቻዬን ነው የምኖረው ከሁለት ሺህ አስር ጀምሮ ባለው አመት ብቻዬን ነው ትምህርት አቋርጬ የምኖረው ለዛ ነው። በአለም ውስጥ የነበረኝ ህይወት በልጅነትም ስለነበረ የወጣሁት ብዙ አይነት ህይወት ውስጥ ሳላስበው እንደቀልድ ገባሁ። ከዛ ወደ ጌታ ወደ ቤቱ ሲያመጣኝ በቃ እንክትክትክት አድርጎ የነበረ በቃ የመጣሁት እና ጨለማ ነው የሚታየኝ ስላችሁ፣ ኢቭን እንኳን ትዳር የማገባ እንኳን የማይመስለኝ አይነት ጭፍን አለም ውስጥ አለ እንደዛ ነበርኩኝ። አሁን ህይወቴ እንዴት ነው ይሄ ነው የማልለው ነው። በደስታም፣ በሰላም በአኗኗር አልፈራም። በቃ በጣም በቃ የሚጋር የሚወጡት ነው የምኖረው። እንኳን ጌታ ረዳሽ። ዘመንሽ ሁሉ ብርሃን፣ ጨለማ የለበትም። ይሁን አለ ሆነ። ተባርከሻል። ስሜ ጫላ ይባላል። የመጣሁት ከለገጣፎ ነው። ከተደረገብኝ በላይ የተደረግልኝ ይበልጣል። ለምን እሱ ስለፈወሰኝ ማለት ነው። ምንድነው ያልከው? ግልጽ አይደለም፣ ድገም ውስጥ ከተደረገብኝ በላይ ያደረግልኝ ይበልጣል። አሁን ተስተካክለ። አሌሉያ! ለምን በደሙ ስለፈወሰኝ ማለት ነው። ሻላባራ ላባት ሆኖ እኔ ያው በጣም ስራ ስራ ነበረ በፊት ስራ የሰራ ያለ ስራ ቆማ ከ2014 ጀምሮ ስራ ቆማ። እኔም ጸጥ አልኩት። መጨረሻ ላይ የውሸት ኑሮ የኖርኩ ያለው አጢያት እንዳለ ወሰዳ ምን ስጋዬን ወሰዳ ባዶ ልብስ ብቻ ቆማ እንዲህ ማለት ነው። አሁን ይሄ ልብስ እንዳለ ዱሮ ጠቦኝ ጠቦኝ ያስቀመጥኩ ልብሶች ናቸው። ከዛ በኋላ መጣው እዚህ መጋቢት ስምንት እዚህ መጣው በይል አይቼ ነው መጣሁት። ነብይ ማለት ነው። ከዛ ይሰብካል። እኔ የመጣሁት መጀመሪያ ወደ ሰፈር የመለሳለሁ ብያ ለመጣሁት። በዚህ ይጠፋለሁ፣ ትንቢት ካለገናኝ ይጠፋለሁ፣ ወደ ልጆች ማልገባም በቃ ብዬ ነው እጸል ያለው። ትንቢት ይሰማለሁ። እኔና ትንቢት አንገናኝም፣ በተቃራኒ ነን የምንሄደው። ትንቢት ነቢያቶቹ የሚነግረኝ ሌላ ነው፣ እኔ ደግሞ የምራመድበት መንገድ ሌላ ነገር ነው። እጸል ያለው ሌሊትና ቀን ምንም የለም። ከዛ መጣሁት። አሜን ብዬ ተቀበልኩት። ኪዜ ውስጥ መቶ ሰባ አምስት ብር ነበረች። መቶ ብር ለመባ ሰጣሁቴና፣ እኔ ቢሞትም ለአባቴ ቤት ነው ምናም ብዬ ወጣ። ከዛ በኋላ የሆንልኝ አባቴ ደወለልኝ። እኔ ስለ ችግሬ አልነግርም ለሱ ማለት ነው። ለምን እሱ አላመነም። እኔ አማኝ ነኝ፣ አፍታም ነው፣ ግን አልጠይቅም። ከዛ በፊት ጠይቄ ነበርኩት። ምን ብዬ የሆነ የባጀት ተይዞብኝ ነው ብር ስጠኝና ምን ስለው፣ ጸጥ አለ። ዝም አልኩት። ያ ቀን ደውሎ እስቲ እንደዚህ አይነት ቦታ ናና፣ ብር የሚያስቸግር ከሆነ ብር ውሰድ አለኝ። እሻ አልኩት። ማክሰኞ ወዱት እርኩት ብር ሰጣኝ። እሱ ብቻ አይደለም ገዝቼ ያስቀመጥኩት መሬትም አለ። እሱ መንግስትም ወስዷል ምናምን ብዬ ጸጥ አልኩት። ረሲቻ አለሁ መሬቱንም ማለት ነው 218 ካሬ። እሱም የገዛው የሸጠልኝ ሰውዬ ናይና መሬትን ወይም ስራበት ወይም ሽጦ አለኝ። ሀሌሉያ። ይሄ ነው። ከዛ በኋላ ከሰውዬ ጋር ተገናኘን። እሱ ጫላ የትናንትና አቋምን አውቃለሁ። ስለዛ ምንም አትጨናነቅ። ምንም ብር ከሌላ የተወሰነ ነገር እኔ ራሴ አገዛለሁ። ሲራ የሸጠልኝ ሰውዬ ማለት ነው። ችግር ለምን አምናልኩት። ይሄ ሄኖ ተደረገልኝ። ይሁንልኝ ጌታ ይመስገን። ተባርክ። ለእግዚአብሔር ክብር አጭብጭብ። ያ ሁሉ ያን ቀን 175 ብር ይዘህ ነው እዚህ ቤት የመጣው። ከዛ ለመጥፋት ነበር። አዎ፣ ለመጥፋት ነው። አሜን ብለህ ሄድክ። አሜን ብዬ ሄድኩት። ከዛ ታሪክ ተቀየረ። ታሪክ ተቀየረ። ከዛ በፊት በይልማ አንተናቸው የነበርኩ ምንድነው ያየሁል በረከትካም በኋላ አይቆረጥም ብለኝ ነበር። አሜን፣ በረከት፣ አሌሉያ። አይቆረጥም። አሜን። አጃ ታካስ እኔ ጥላት ሲወስድብኝ እኔ ደግሞ አመት ሆኗል። ይሄንን አምስት ቢለ ዝም ብዬ ዝም ብዬ ጸልይበት ነበር። እኔ ትንሽ ነገር አልፈልግም። መኪናው እንኳን ጓደኞቼ ኮሮላ፣ ቪትስ ምናምን ሲገዙ አልገዛም አልኳቸው። አልገዛም ብዬ ትልቅ መኪና ነው ምናገዛ ምናምን ብዬ ሲያዝብ የብር ተፈተና እንኳን ተፈተና አልኩት። እኔ መጥፋት የሚያሰብኩት እግዚአብሔር ስለ ቶሎ ስለ አልሰጣኝ አይደለም፣ ከሱ ጋር ስለምንጫቃጫ። እሱ እምነት የላትም በቃ እምነት በፈጣሪ ስም እምነት ምባለው የለም አታምንም። እሁን እምነት ቢባሉ በሊቦ ውስጥ የለም ምንም። እኔ ደግሞ እምነት ቢባሉ እኔ ደግሞ ባዶ ባዶ ሜዳ ላይ ቆሜ ምንጭ ፈልቃል ብዬ ነው የሚያምኑ ባዶ ምንም እንድረ በዳላ አሁን ጓደኞቼ ዛሬ አምስት መቶ ሺህ ነው የሚሰሩት እኔ ግን ተደብቄ ነው አለሁት። እነሱ ማን ምንድን ነው የሚሉኝ? እሱ ቦሌ ገብቷል ቤት ገዝቶ ይሁን አለ አሜን። ሪዳ ጃንቶ ነው ወሳ ተከናውን። ከዚህ በኋላ በረከት አይቋርጥ። አሜን። የአንተ እምነት ይበቃል ይበቃችሁ። አሜን። ቤታችሁን በሽ አደርገዋል። አሜን። በበረከት ሁሉ አሜን። ልባርካችሁ በረከት አይቋርጥም ብዬ ጌታ፣ አንድ የባረከኝ በጣም የተባረኩት አንዱ በሚስቴ ነው። ሚስቴ ጃይንት ነች ባይዘው፣ በጣም የፕሬየር ሴት ነች። እና ከልቤ ነው የምላችሁ። እና አንዱ እኔ ላይ የመጣው ቅባት እግዚአብሔር የእሷን ትጋት የእሷን ብዙ ነገር ቆጥሮ ነው። እና እግዚአብሔር ብዙ ነገር ያሳያታል በሌሊትም በህል ሰሞኑ እኔና ሀይምሾ ስናወራ ነበር። ቤታችን ከተጋባን ጀምሮ እንዴት እኔ ኖር ነው እያለ እና ሁሉ እንዲህ ነበር፣ እንዲህ ወደ ላይ ግራፉ እየጨመረ እየጨመረ እየጨመረ እየጨመረ እየጨመረ አንድም ቀን ጌታ አዋርዶን አሳንሶ ነው ያውቅ። ልባርካችሁ፣ የጀመራችሁ ነገር ይቀጥል። ቤታንያና ከማታ ከቤታችሁ የገንዘብ ችግርን ነቅየዋለሁ፣ መትረፍረፍን ጠርቻለሁ። ይሁን አለ።